ሰላም ወዳጆች ሰላምታዬ በያላችሁበት ይድረሳችሁ። እዚህ ላይ እየመጣሁ አንዳንዴ የምናገረውን ወይም ወደ እናንተ ምልከውን ቪዲዮ ፎሎም በማድረግ ላይክም ሼርም በማድረግ ነገሩ ወይም ይሄ ፕላትፎርሙ እንዲያድግ ሀሳቡ ሰው ጋር እንዲደርስ እያረጋችሁ ላላችሁት ሁሉ ምስጋና ከፍ ያለ ነው። እውነት ለመናገር እኔ ምንም አይነት ነገር ባልናገር ደስ ይለኝ ነበር። ነገር ግን አንዳንድ ነገር ማለፍ ስለማይቻል እና መናገርም ግድ ስለሆነ እየወጣሁ እናገራለሁኝ። አንድ የኦሮሞ ተረት አለ ወዳጆች፣ ከዛሬው ርዕሳችን ጋር ይሄዳል ብዬ ስለመረጥኩት ያንን ተረት እነግራችሁና ወደ ዋና ጭብጥ ወይም ጉዳዩ ገባለሁኝ። ለስካሁኑ ፎሎዋችሁ፣ ላይካችሁ፣ ሼራችሁ ክብር ይስጥልኝ። በጣም ነው ማመሰግነው። ፎሎ አድርጉ። ማህበራዊ ችግሮቻችንን ፖለቲካዊና ኢኮኖሚያዊ ችግሮቻችንን እንዲሁ እየተገናኘን በዚህ ላይ እናወራለን። ይህ የኦሮሞ ተረት አካምቦይ አከመሌ ቦቼ በሆነ የኪኒ ይላል አፋን ኦሮሞ ለምትችሉ ያው ግልጽ ነው። እንዴት አድርጌ በአማርኛ እንደምነግራቸው አላቅም፣ ግን እንደው ራፍ በሆነ መልኩ እንደው ሰውየው የሆነ ችግሮት ወይ ሰው ሞቶበት ይመስለኛል። ሌላው አስመሳይ ሰው መጥቶ እየየ ብሎ ምድር ካልተገለበጠች ሰማይ ዝቅ ካላለ ምድር ከፍ ካላለች አለ ይመስለኛል። ይህንን የተመለከተ ችግር የገጠመው ሰው አካና ቦይ አከመሌ ቦቼ በሆነ የኪኒ አለ ይባላል። ይህም ቅድም እንዳልኩት እንደ ራፍሊ ወይም በደረቁ ወደ አማርኛ አስቀይርላችሁ እንደው ካለቀስክልኝ አይቀር በአግባቡ አልቅስልኝ ያለ አግባብ አጋነ ወይም ደግሞ እኔን ለመደገፍ ብለ ያልሆነ ለቅሶ አልቅሰ ለቅሶዬን አታበላሽ ማለት ነው፣ ጥሬ ትርጉሙ። አንዳንዴ እኛ በተለይ እኔ የፌዴራሉ መንግስት ይሁን የክልል መንግስት ሽፍቶች እጅ፣ ነፍሰ ገዳዮች እጅ አጭበርባሪዎች እጅ፣ ዘራፊዎች እጅ እንዳይገባ ላለፉት ሰባት ዓመታት ሰላም ሰላም፣ አሁንም ሰላም መንግስት ችግር ካለበትም ችግሩን ቁጭ ብለን በጠረጴዛ ዙሪያ መፍታት አለብን ወይም መፈታት አለበት ስል ከርም ያለው አሁንም ከዛ አቋሜ ዝንፍ አላልኩም። ወደፊትም ከዚህ ውጭ ሌላ መንገድ አለብዬ አላምንም። ይሄ መንግስት ካለፉት መንግስት የሚሻለው ወይም ደግሞ እንዲህ እንድለ ያደረገኝ ቁጭ ብለን ብሎ ወይም ብለን እንነጋገር ስለሚል ነው። ከዚህ ቀደም የነበሩ መንግስታት ሁሉን ነገር በጉልበት እንደፍጥት እንቋጭ ይሉ ስለነበር ነው። እናም በዚህ በተገኘው ቀዳዳ ተነጋግሮ ችግርን መፍታት በጣም አስፈላጊ ነው። እንኳን ክብሩ የሰው ነፍስ ይቅርና ንብረት ራሱ ሲወድም ያሳዝናል፣ በዚች በድሃ ሀገር ማለት ነው። እናም ምን ለማለት ፈልጌ ነው? ወደ ዋና ጭብጤና ጉዳይ ሳልፍ፣ አንዳንድ ጊዜ መንግስቱን እየደገፍንም መንግስቱ እንዲጠናከርና ሽፍቶች አገር እንዳይወሩ ወደ ስልጣን እንዳይመጡ ያለ አግባብ እየተናገርንም ነገር ግን የመንግስት ስህተቶችን በተለይም አሁን አገር እየመራ ያለውን ብልጽግና ፓርቲን በአንዳንድ ጉዳዮች ላይ ስንተች የብልጽግና አባላትና አብዛኛውን ማለት አይደለም በጣም ጥቂቶች እና የመንግስቱ አንዳንድ ሰዎች ኧረ ምንም ችግር የለም፣ አገር ሰላም ነው፣ ሁሉ ነገር በእጄ በደጄ ሆኗል። የምን የኑሮ ውድነት ነው የምታወሩት? የምን ችግር ነው የምታወሩት? ሲሉ ሲጽፉ ሲለጥፉ እናቃለን ወይም እንሰማለን፣ እናያለን። ችግሩን ለመፍታት ከመጣጣርና ከህዝብ ጋር ተስማምቶ ተግባብቶ፣ አዎ ችግሩ አለ፣ ችግሩን ግን በእንደዚህ በእንደዚህ አይነት መንገድ ለመፍታት እየተጣጣርን ነው ከማለት ይልቅ ችግር አለ ብሎ የሚናገረውን አፍ አፉን ለማለት የሚጥሩ አንዳንድ የመንግስቱ ደጋፊዎች አልፎ አልፎ የፓርቲውም አባላቶች አሉ። እና ይሄ ምንን ያሳያል? አካናቦይ አከመሌ ቦቼ በሆነ የኪኒ የሚለውን ተረት እንድንተርት ያደርገናል። ያለ አግባብ ድጋፍና ያለ አግባብ ሁሉን ነገር የመላእክቶች ስብስብ አድርጎ ለማቅረብ መሞከር ለመንግስቱ አይጠቅምም። ፓርቲውንም መንግስቱንም አይጠቅምም። እኔ ፓርቲ የሌላ ነው። እኔ የኦሮሞ ነፃነት ግንባር አባል ነኝ። ነገር ግን መንግስቱ ብልጽግና ፓርቲ እጅ ስላለና ተርሙን ወይም የተመረጠበትን ጊዜ እስኪጨርስ ድረስ ለእኔ መንግስቴ ነው። እናም በምንም አይነት መልኩ ህገ ወጦች በህገ ወጥ መንገድ መጥተው ይሄም መንግስት እንዲያፈርሱ ወይም እንዲጥሉ አልሻም፣ አልፈልግም ሊሆንም አይገባም። ነገር ግን አሁን ያለውን ችግር መናገርና ችግሩ እንዲቀረፍ አስተያየት፣ ትችት ማቅረብ በጣም አስፈላጊ ነው። በተለይም በኑሮ ውድነት ላይ ዛሬ ዛሬ የመኪናው ወይም የትራንስፖርቱ ችግር፣ የቤት ችግር፣ የኑሮ ውድነቱ በየቀኑ የሚጨምረው ዋጋ ህዝቡን እንዲህ ተናንቆታል። ነገር ግን ይሄ ነገር በዝምታ እየታለፈ ወይም ደግሞ ለመፍትሄው ግልጽ የሆነ ጥረት ሲደረግ እያየን አይደለም። ይገባኛል። በተለይ ጠቅላይ ሚኒስትሩ በጣም ጥረት እያደረገ ስንዴን፣ አሁን ደግሞ ጋዝም ሊወጣ ነው ወይም ሊሸጥ ነው ተብሎ ተስፋ ተጥሏል። ቢኮዝ የኢትዮጵያን ኢኮኖሚ ስለሚቀይር፣ ማዳበሪያም እዚህ ሀገር ፋብሪካው ሊሰራ ነው እየተባለ ነው። ይህም ትልቅ ተስፋ ነው። ገበሬው ማዳበሪያ ካገኘ፣ ምርጥ ዘር ካገኘ፣ ምርት ይጨምራል። ነገር ግን ይሄ የሎንግ ተርም ፕላን ነው። እኔም ሞቶ ዛሬ ማታ እህሌ የሚደርሰው ለፍልሰታ እንደሚባለው እንዳይሆን ዛሬ፣ ቢኮስ ምግብ ጊዜ አይሰጥም። መጠለያም እንዲሁ ችግር ነው። ትራንስፖርቱ በተለይ እንደ አዲስ አበባ አሉ። ከዚህም ወደ ክፍለ ሀገር ለመሄድ ለምሳሌ ከሞያሌ አዲስ አበባ ለመምጣት ወደ 600 ወይም 700 ኪሎ ሜትር በአንድ ቀን ነው የሚገባው። ወደ 2250 ብር አካባቢ ይከፈላል በአውቶቢስ ኦልሞስት የአውሮፕላን ትኬት በሉት ደርሶ መልስ አምስት ሺህ አንድ ሰው ለቅሶ መሄድ አይችልም። ቤተሰብ ቢወልድ ቢያገባ ቢሞት መድረስ አይችልም ማለት ነው። አምስት ሺህ ደርሶ መልስ ማለት የአንድ ሰው የወር ደመወዝ ነው። ይሄ ይሄ ካልተፈታ በጣም ከባድ ነው። አውቶቡሶቹን ወደ ኤሌክትሪክ ቀይሮ እነዚህን ትንንሽ መኪናዎች እዛም እዚህም ከማብዛት በቃ በቀላሉ ሰው እዛ ደርሶ እንዲመለስ ሁኔታዎችን ማመቻቸት። እኔ ምሳሌ አነሳው ሞያሌ። ነገር ግን በአዲስ አበባ ውስጥ ያለ የትራንስፖርት ችግር እኮ ራሴ ያሳምማል። በስራ ሰዓት ይው በቃ ሰው አፉን ከፍቶ መንገድ ላይ ሲቆም ነው የሚውለው። ጠዋት እንደዛ፣ ከሰዓት ምሳ ሰዓት ምን እንደዚሁ። የቤት ችግር ሰውን መግቢያ መውጫ አሳጥቶታል። እቃ አንድ ሰው በደሞዙ ቤቱን ምኑ ምኑን ትተን ልጆቹን አስተምሮ ያውም እንግዲህ ሁለት ሶስት አራት ልጅ ያለው የት እንደሚገባ ፈጣሪና ፈጣሪ ብቻ ናቸው የሚያውቁት። እና ከበድ ያለ የኑሮ ችግር አለ። ይሄንን ዲናይ ማድረግ፣ ይሄንን ውሸት ነው ብሎ መነሳት ለመንግስቱ አይጠቅምም። መንግስቱን የምትደግፉ የመንግስቱ አባላት የሆናችሁም ይሄን ችግር አምኖ ተነስቶ ለመፍትሄው ቀን ከሌት መሯሯጥና መስራት ህዝቡን ማስተባበር እንጂ አይ ለምን እንዲህ ያለ ችግር ታነሳላችሁ፣ ሁሉ ሰላም ሁሉ ችግር የለም ምን የለም ምን የለም፣ በቃ ኢትዮጵያ በልማት በእድገት ጎዳና እየገሰገሰች ነው፣ በቃ ቡሌት ቡሌት ትሬን ሆናለች ወይም ላንድ ክሩዘር ሆናለች ብሎ ማለት ነውር ነው፣ ልክ አይደለም። ይሄ ለሰላም መደፍረስ ድንገተኛ ለሚነሳ የህዝብ ተቃውሞም ያጋጥማቸዋል ወይም ደግሞ ለህዝብ ተቃውሞ መንገድ ይከፍታል። እና አስቡበት፣ የረጅም ጊዜው እንደተጠበቀ ሆኖ ለአጭሩም መፍትሄ አብጁ። ህዝቡ በነጋዴ እየተዘረፈ ነው፣ ተንክዩ ይህን ለማለት ያክል ነው።